አድማጭ ተመልካቾች እንደምን ዋላችሁ ። እለተ ሰንበት የግንቦት 17 2017 የእለቱን አበይትና አብይት እና ሰበር ዜናዎችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የብልጽግናና የኤርትራ ጦርነት ጅማሮ ከምንጊዜውም በላይ መቃረቡ ተነገረም። የኤርትራ ሰዎች የኢትዮጵያው መሪ በትልቅ ጦር በአራቱም አቅጣጫ ተከቧል ሲሉም ተናገሩ። ኢሳያስ አፈወርቄ የኦሮሞ አስተሳሰብ የትም አያደርስም ቀ ባህርን መዳፈር አይቻልም ሲሉም ተናግረዋል ኢሳያስ አፈወርቂ ትላንት ባደረጉት ንግግርም የኢትዮጵያ ህዝብ ብልጽግናን ለመጣል እየታገለ ነው ሲሉም ተናግረዋል በሌላ በኩል ደግሞ ጀኔራል አበባው ታደሰም ቀይ ባህርን መያዛችን የማይቀር ነው ሲሉም መዛታቸውም ተሰምቷል ይህን እንድናደርግ የማይፈልጉ የሚንጫጩ ጎረቤት ሀገራት አሉ ነገር ግን ምንም አያመጡምም ሲሉ ጀኔራሉ ተናግረዋል በጥቅሉ ከዚህ ጋር በተያዙም አቤት ና ስብር ዜናዎችን ይዘናል፣ እናስደምጣችኋለን። በሌላ በኩል የዶክተሮች አመፅ ተፋፍሞ መቀጥሏል። አገዛዙ ድምፃቸውን ለማፈን ቢሞክርም ይባስ ብሎ ህዝቡም እየተቀላቀላቸው ድምፃቸውንም እያሰማላቸው ይገኛል። በዛሬው ዕለትም የታሰሩ የህክምና ባለሙያዎች ቁጥርም ጨምረዋል። በሌላ በኩል የጤና ሚኒስተሯ ወደ ውጭ በረራ ሊያደርጉም ቦሌ ኤርፖርት በተገኙበት በጠቅላይ ሚኒስተሩ ቀጥተኛ ትእዛዝ በአስቸኳይ ወደ ቤታቸው እንዲመለ ተደርገዋል ምን ገጠማቸው ምን ፈርተው ነው የሚለውን ጨምሮ ከህክምና ባለሙያዎች አድማ ጋር በተያዘም ዝርዝር ዜና ይዘናል በዝርዝር እናስደምጣችኋለን በጦር ግንባር መረጃዎቻችን የፋኑ ኃይሎች ወደ ከተማም እየገቡ ሲሆን የአገዛዙ ጦር ክፉኛም እየተመታ መሆኑ ተሰምተዋል የፋኖ መሪዎች ጦራቸውን እየመሩ በድል ገስግሰዋል በአማራ ክልል በአራቱም ግዛቶች ዛሬና ትላንት በተደረጉ ትንቅንቆች ቁጥሩ እጅግ የበ ዛም የአገዛዙ ጦር መደምሰሱ ሲነገር የአገዛዙ የጦር መሪዎችም በፋኑ ኃይሎች ከተደመሰሱ በኋላ የቀብር ስነ ስርዓታቸው እንዲህ እየተፈጸመም ይገኛል። 30 ኦራል ሰራዊት እንዲሁም አምስት ዙ 23 ጭኖ የመጣው የአገዛዙ ጦርም መብረቃዊ ጥቃት ደርሶበታል። በጥቅሉም ከአማራ ክልል የተሰሙ ሰበር ዜናዎችን ይዘናል፣ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ውድና ትላንት ላደርስ እዚህ ተገኝቻለሁ። የህዝብ ወይ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የድል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁኝ ቆዩ። ቀዳሚ ወደ አደረግኩት ዘገባ አልፋለው። የጤና ባለሙያዎች ትግላቸውን አጠናክረው ሲቀጥሉ መንግስት የጤና ባለሙያዎችን ማሰሩን ማፈኑንም አጠናክሮ ቀጥሎበታል። የብልጽግናው መንግስት በሚዲያዎቹም የጤና ባለሙያዎችን ትግል ለማዳፈንና ሁሉንም ነገር እንደተስተካከል አድርጎም ድምፃቸውን ለማፈን ቢሞክርም ትግሉ አሁንም እንደተፋፋመ ነው። ይባስ ብሎ ለሳምንታት ዝም ብሎ የነበረው የኢትዮጵያ ህዝብ የዶክተሮችን ትግል ድምፅ ማስተጋባት መጀመሩም ተሰምቷል ተገኝተዋል። ይህች የምትመለከቷት ኢትዮጵያዊም የኢትዮጵያ ህዝብ የገጠመውን ችግርና የዶክተሮች የዳቦን ጥያቄ መንግስት ምን ያክል ደካማ መሆኑን በመግለጽ እንዲህ ታስረዳለች፣ ለዶክተሮችም ድምጽ ትሆናለች። የኮሪደር ልማት ነው ሲባል ሰውን ንቅል ብሎ ዳርዳር ወጣላችሁ። በምትፈልጉት መንገድ ሰራችሁት። ስትፈልጉ አንጥፋችሁ ብሉበት፣ ትፈልጉ ሳይክል እንጁበት የቦሌ መንገድ አበቦች ከ11 ሰዓት ተኩል ጀምሮ በቂ ውሃ ይጠጣሉ። የአዲስ አበባ ህዝብ በሳምንት አንድ ቀን ንጹህ አያገኝም። ሶኬ ብለን ትተናል። ለመድ ነው። አዲስ አበባ ሌሊቱ ሙሉ ስታብረቀርቅ ታድራለች። የአዲስ አበባ ህዝብ ግን መብራት አያገኝም፣ ይከፍላል፣ የመብራት ይከፍላል። ለመድ ነው። የማይለመድ ጥያቄ ሲነሳ ማሰር ምን ማለት ነው? ረሀብ አይለመድም። ረሀብ ሊለመድም አይችል ነገር ነው። የተማረ ሰው ልጆቼን ማስተዳደር አልቻልኩም፣ በኪራይ ከፍዬ መኖር አልቻልኩም፣ እርቦኛል፣ በቀን አንዴ መብላት አልቻልኩም ያለ ሰው ማሰር ምንድን ነው ፖይንቱ? ያውም የተማረ በቀበሌ ተገፍቶ ተጎትቶ በንግግር ብቃት በምናምን ብቃት ተብሎ ወንበር እየተሰጠቶ አይደለም። የተማረ እድሜውን ለትምህርት የከፈለ ምን ማለት ነው? የሙያ ፈቃዳችሁን እንቀማለን ማለት የጤና ጥበቃ ውስጥ ያላችሁ ይህንን መግለጫ ያወጣችሁ ሰዎች እኮ ሕክምና ተምራችሁ እዛ ጋር የደረሳችሁ ናችሁ አይደል? የሙያ ፍቃድ ነው እዚህ ድረስ ያቆያችሁ ወይስ የሙያ ፍቅር ነው እዚህ ጋር ያደረሳችሁ? የሙያ ፍቅር ነው ሌሊቱን ሙሉ ፔሸንቶቻችሁን ስታዩ፣ ስለ ፔሸንቶቻችሁ ስትጨነቁ፣ ኮንሰልት ስታደርጉ እንድታድሩ የሚያደርጋችሁ ወይስ የሙያ ፍቃድ ነው? ተሳስታችኋል። የሙያ ፍቃድ አይደለም ይሄን ሁሉ ሐኪም ይህን ሁሉ አመት ዋጋ እየከፈለ እዚህ ሙያ ላይ እንዲቆይ ያደረገው የሙያ ፍቅር፣ የሙያ ስነ ምግባር እንጂ የሙያ ፍቃድ አይደለም። ይሄ ጠፍቷችሁ አይደለም። የሙያ ፍቃዳችሁን እንቀማችኋለን እያላችሁ ምትፎክሩት አይደል? ኦ ማይ ጋድ፣ ኦ ማይ ጋድ። ደና ሳይካትሪስት ያስፈልጋችኋል እናንተ ራሱ ህዝቡ ምሬቱን እንዲህ ይገልጻል። የገዛ ህዝቡን ጨምሮ አለም አቀፍ ተቋማት እንደ አምነስቲ ያሉ ድርጅቶች መንግስትን ወደ ቀልቡ እንዲመለስ ቢያሳስቡትም የአብይ አህመድ መንግስት ግን የህዝቡን የራበን ጥያቄም ጆሮ ዳባ ልበስ ብሎታል። ይባስ ብሎ ራበን እያሉ ያሉትን ዶክተሮች በገፍ ማሰሩንም ቀጥሎበታል። በትላንትናውና በዛሬው ዕለትም በርካታ የህክምና ባለሙያዎች ከመኖሪያ ቤታቸው በወታደሮች እየታፈሱ መሆናቸውም ተነግረዋል። ይህ በእንዲህ እንዳለም መንግስት አድማ ስላደረጋችሁ ላይሰንሳችሁን ነጥቅ ያችኋለው ማለቱን ተከትሎም የዶክተሮች ምላሽ ናና ውሰደው፣ ካስፈለገም እኛ መተን እንሰጠሃለን። ሊስትሮን ጨምሮም ማንኛውም አይነት ስራ ለመስራት ዝግጁ ነን። አሁን ካለንበት የተሻለም የሆዳችንን ጥያቄ የምንመልስበት ስራም እንሰራለን ሲሉም ተደምጠዋል። ስማ ስማ ሙያ ፈቃዴ በፈቃዴ ለመመለስ ዝግጁ ነኝ። ናና ውሰዱ። የት ነው የሚመለሰው እንደውም እንዲሁም ብዙ ጓደኞቼ ሙያ ፈቃድ የማቃጠል ትሬንድ ራሱን ጀምር እያለን ነው ተቃለዳለ። እንደ በዚህ ሙያ ፈቃድ ወገኔን፣ ሀገሬን፣ ቤተሰቤን ራሴን አልጠቀምኩበት። ስለዚህ የትኛው ሙያ የሚያሳስበ ይመስሎ ነው? ና እና ውሰደው፣ ሁላችንም እንመልስልሀለን። ሳትነጥቀን በፈቃደኝነት ለመመለስ ዝግጁ ነን። ይሄ አያስመልሰንም። ካንተ ማስፈራሪያ ይልቅ ኑሯችን ያስፈራራናል እንዳሉ ይሄ ማስፈራሪ አይደለም። በሙያችን ሀገራችን እናገልግል፣ በሙያችን ወገናችን እንጥቀም ስንል ያለ መድኃኒት ያለ ምንም ነገር እውቀት እያለን ወገናችን እየሞተ እያየ ነው ማገልገል ስላልቻልን፣ የጤና ሲስተሙን ሪፎርም እናርግ፣ ሪሴት እናርግ ስላልን፣ ይሄ ከሆነ መልሳችን በፈቃዳችን ሙያ ፈቃዳችንን ለመመለስ ዝግጁ ነን። ሊስትሮ ለመስራት፣ ታክሲ ለመንዳት፣ ሌላ ሙያ፣ ንግድ ለመነገድ የህክምና ላይሰንስ አያስፈልገንም።

የሕክምና ባለሙያዎች እንዲህ ትግላቸውን አጠናክሮ ይቀጥሉ እንጂ አገዛዙ በእምቢተኝነቱ ቀጥሎበታል። ከዚህ ጋር በተያያዘ የጤና ሚኒስትሯ መቅደስ ዳባ ትላንት ምሽት ከሀገር ውጭ ስብሰባ ለማድረግ ወደ ኤርፖርት ባቀኑበት ከቦሌ አየር መንገድ በጠቅላይ ሚኒስትር አብይ አህመድ ቀጥተኛ ትዕዛዝ እንድትመለስ መደረጓንም አረጋግጠናል። ጠቅላይ ሚኒስትሩ ጤና ሚኒስትሯ ወደ ውጭ የሚጓዙ ከሆነ በውጭ የሚኖሩ የኢትዮጵያ ተወላጆች ለዶክተሮች ድምጽ በማሰማት እሷ ላይ ተቃውሞ ሰልፍ ያደርጉባታል፣ ይህ ደግሞ ጉዳዩን ዓለም አቀፍ ማህበረሰቡ ትኩረት እንዲሰጥ ያደርጋል በሚል ነው። ጤና ሚኒስትሯ ሻንጣቸውን ሸክፈው ቦሌ ኤርፖርት በደረሰችበት በአስቸኳይ ተመለሽ ብለው ትዕዛዝ እየሰጡት ተብለዋል። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎችም አልፋለሁ። ፋኖ በወታደራዊና ፖለቲካዊ አቅሙም እጅግ የፈረጠመ ቁመና ላይ መድረሱ ተነገረም። ይህንን እንኳን ወዳጅ ጠላት ሳይቅ ይቅር የመሰከረው ሀቅ ነው ሲሉም የፋኖ መሪዎች ተናግረዋል። የአገዛዙ ተላላኪ ግሳንግስ አከርካሪው ተሰብሮ እግሩን ከመሬት ነቅሎ በየስርቻው ተደብቆ ሲርበተበት እየዋለ ነው ሲሉም የፋኖ መሪዎች ገልጸዋል። የፋኖ ሀሳብና ትግል የሁሉም አማራና ብዙሀን የኢትዮጵያ ህዝብ የጋራ አጀንዳ ከሆነም ቆየት ብሏል። ይህም ትልቅ ስኬት ነው ሲሉ የፋኖ አመራሮች ገልጸዋል። አለፍ ሲልም ፋኖ በቀጠናው ተገዳዳሪ የፖለቲካና የኃይል ሚዛን አስጠባቂ ኃይል መሆኑን ምዕራባውያኑ ሳይቀር ምስክርነትም እየሰጡ ነው። ይህ በእንዲህ እንዳለ የፋኖ ኃይሎች ጦራቸውን እየመሩም ወደ ከተሞች እየገቡ መሆኑም እየተነገረ ነው። በትናንትናው እንዲሁም በዛሬው ዕለት በርካታ አውደ ውጊያዎች በአማራ ክልል ተደርገዋል። በጎንደር ዙሪያ ወረዳ በሰባት አቅጣጫ የመጣው የአብይ አህመድ ሰራዊት መራገፉ ተነገረም። የአማራ ፋኖ የአጼዎቹን ክፍለ ጦር ለመክበብ በሰባት አቅጣጫ ሰላሳ ኦራልና አምስት ዙ ጭኖ መቶ ሬሳና ቁስለኛ የሆነው የአብይ አህመድ ቡድን የአርበኛ ዘመነ ምህረት አስር ቤተሰቦችን ንብረት አውድሞ መፈርጠጡን የክፍለ ጦሩ የፖለቲካ ዘርፍ ኃላፊ አርበኛ ዘመነ ምህረት ገለጸ። በማዕከላዊ ጎንደር ዞን ጎንደር ዙሪያም ወረዳ ዝንጋጅ ማርያም የአርበኛ ዘመነ የትውልድ ቦታ ወደ ሆነችው ልዩ ስሟ ሰረቀ ወደምትባለው አካባቢ የገባው የአብይ አህመድ ቡድን በሰባት አቅጣጫ ከቧቸው እንደነበረም ይናገራል። እነሱም በአንድ አቅጣጫ 30 ኦራል ካስገባው ኃይሉ ሃምሳውን ፈሽተውት እናም እንዳይመለስ አድርገው ሸኝተውት ከአብይ አህመድ ቡድን ከበባ ሰብሮ መውጣታቸውንም አስታውቀዋል። በዚህ የተበሳጨው የአብይ አህመድ ቡድን የአርበኛ ዘመነ ምህረት እናትና አባት ቤትን ጨምሮም የአስር ቤተሰቦቹን ቤትና ንብረት አውድሞም መፈርጠጡ ነው የተነገረው። የአምስትና የአራት ዓመት ህፃናትን ጨምሮ አምስትን ንጹሐንን በግፍ በገደለው ይሄው ይኸው ጨካኝ ቡድን በሰባት አቅጣጫም ራሱን አደራጅቶና ኃይል ጭኖም ቢመጣም ቢመጣም ሙትና ቁስለኛ ሆኖ መመለሱንም ታውቋል። ወደ አርበኛ ዘመነ ምህረት ዘመዶች ቤት አነጣጥሮ የሄደው ይኸው የብልጽግና ቡድን እህልና ወፍጮማው ማውድሞ ከብቶችና ዶሮ ሳይቀር ገድሎ መሄዱ ነው የተነገረው። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ኃይል ጉና ክፍለ ጦር በትላንትና እለት የሜጀር ጀኔራል ውባንታባተኮር አካል የሆነው ግዙፉ ጉና ክፍለ ጦር ስቴዲን ሳብርጌድ ከቀኑም 12 ሰዓት እስከ ምሽቱ 4 ሰዓት በስቴ ምድር ከመካነ ኢየሱስ ተነስቶ ወደ ቆማ ፋሲለደስ ሲጓዝ የነበረውን የአብይ አህመድ ሰራዊት፣ ሁለት የተለያዩ ቦታዎች ሸንበቆች ከተማና ብር አደጌ ቀበሌ ላይ በተወሰደበት የአማራ ፋኖ ብሔራዊ ኃይል ጠንካራ የደፈጣ ውጊያ፣ ሸንበቆች ላይ ከአራቱ ፓትሮል ሁለቱ ሙሉ በሙሉ የተመታና የተደመሰሰ ሲሆን፣ ብር አደጌ ላይ ደግሞ ሁለቱ ሲኖ ተሽከርካሪ እርምጃ ተወስዶበታል። ብለ አደጌ ላይ በነበረው ውጊያም የእስቴ ወረዳም የገቢዎች የስራ ሂደት ኃላፊ አቶ ክንዲባቤና ሌሎች ካድሬዎችም መደምሰሳቸውን ነው የአማራ ፋኑ ኃይሎች ያስታወቁት። ይህ የገቢዎች ኃይል የቆማ ፋሲለደስ ማህበረሰብ ነጋዴዎችን ከፍተኛ ግብር እየጣለም ሲያሰቃይ እንደነበረ የከተማው ነዋሪዎችንም በአገዛዞም እድሜ አራዛሚም በአብዩ ወታደሮች ሲያስገፈግፍና ሲያስገብር የነበረ ሰው መሆኑንም ተጠቁሟል። በዚህ ውጊያ ሁለቱ ፓትሮንና ሁለቱ ሲኖትራ ሙሉ በሙሉ ሲወድሞ ቆማ ላይ ምሽጉ የነበረው የአገዛዙ ወታደር በጥቋቁሮቹ አናብስቶቹም ስቴዲን ሰዎች የኦባንታባተ ልጆች ተገርፎና ተንበርክኮም ቆማ ፋሲለደስን ተገዶም እንዲለቅ ተደርጓል። በዚህ ሰዓት የአገዛዙም ዕድሜ አራዛሚዎች ከንጋት 11 ሰዓት ጀምሮ መካነ ኢየሱስ ከተማ ዙሪያ በፍርሃት ምሽግ እዚህ እዛም እየቆፈሩ እንደሚገኙም ተነግሯል። የአማራ ፋኖ ብሔራዊ ኃይል አፋ በሃ በወሎም ድል ተቀዳጅቷል። ንጉስ ሚካኤል ኮር መብረቁ ክፍለ ጦር ከትላንት ለሊት ጀምሮ የብልጽግናን ኃይል የያዛቸውን ምሽጎች ከበባ በማድረግ ከጎረንጅና ከአጋምሳም ምሽግና ካምፕ እየቀጠቀጡ ወደ ወግዲም ፈርጥጦ መቋቋም ያልቻለ ጦራቸውን በዛሬው እለት አለኛለውን ለቅሞ ተመልሶ እንዲመጡ ቢገደዱም ከመብረቁም ያስጣላቸው አዛዥ አልነበረም። ይህ አዳነ ሀብት ነው ብርጌድና አሳምነው ጸጌ ብርጌድ ከኮርና ክፍለ ጦር ቃኝ ጋር በተናበበ ሁኔታ ድንቅ ታሪክ ማስመዝገብ ችለዋል፣ ሲሉም የፋኖ ኃይሎች ገልጸዋል። የዙፋን ጠባቂው አመራሮች ሕዝብ የሚጠብቀውን የሳምንት ሁለት ታላላቅ ጉባኤዎችን ለማደናቀፍ የሙያ ተግባር አድርገው የያዙትን ዘረፋ ማሳካት ቀርቶ ጥምር የሚለውን ጥምብር ጦር ራሱ ማዳን እንኳን ከብዶት ባለበት ምሽግ ድባቅ ተመቶ ጥንቡን እየጎተተም እቃ ዘርፎ ሳይሆን እቃ ዘርፎ ሳይሆን ሬሳ ታቅፎ በወጣት የጎረንጅ ሕዝብ በዱላ ዕዳ ከፋይ በማድረግ በድባቅና በጅምላ መቅበሪያ ፋታ ስላጣም ህዝቡን ቀስቅሶ በማስቀበር ላይ ይገኛል። አጠቃላይ የብልጽግና ኪሳራም እስከ ወዲያኛ የተሸኘ አምስት ከባድ ቁስለኛም 17 በወግዲ ሆስፒታል የገቡ ሲሆን ቀላል ቁስረኛ በቁጥር እስካሁን ያልታወቀ ሲሆን ውጊያው እስካሁን ሰዓት ድረስ አልቆመም። ቅጥረኛ ወዳደሮች አለኝ ያሉትን ጥርቅም ንማጌዳቸውን መብረቆቹም መረምረማቸውን ቀጥለውበታል ሲሎም የንጉስ ሚካኤል ኮር ቃል አቀባዩም አርበኛም ሃምሳ አለቃ ሁሴን ዑመር ገልጸዋል። በሌላ በኩል በጎጃምም ውጊያው እንደቀጠለ ነው። ሙሉ የሚሊሻ አባላት ተበተኑ። ዘንግናን ብርጌድ የአመቱ ልዩ የሆነ ወታደራዊ ኦፕሬሽንም አከናውኗል። የብርሃኑ ጁላ ሚሊሻ በትልሌ በግዙፉ ሶስተኛ ጎጃ ማጎመድር ክፍለ ጦር ዘንግናን ብርጌድ ከትልሌም ወደ ሸንዲ መታጠፊያ ልዩ ስሟ ወንጅላ የተባለች ቦታ ላይ ከሌሊቱ 11 ሰዓት ጀምሮ በተደረገ ከበባ በቦታው የተመደበው ሁሉም ባንዳ ሚሊሻ ለወሬ ነጋሪ ሳይተርፍ የአለቃውን የስልጣን ጥምም ሳረካም እስከ ወዲያኛው ተሸኝተዋል። በህይወት የተረፈውም ተበትኗል፣ ሲሎም የፋኖ ኃይሎች ገለጹም። በዚህም አንደኛ በርካታ የባንዳ ሚሊሻ አባላት ተደምስሷል፣ ሁለተኛ ሻምበል እውነቱ የተባለ የቲሊሊ ከተማ የጸጥታ ኃላፊን ጨምሮ ጠርናፊ አመራሮች እስከ ወዲያኛው ተሸኝተዋል፣ ሶስተኛ ሁሉም የሚሊሻ አባላት ተበትኗል ሲሉም የፋኖ ኃይሎች ድላቸውን ገልጸዋል። ይህ በእንዲህ እንዳለ በሌላ በኩል ጣናው መብረቁ ብርጌድ በጠዋቱም በብልጽግና ኃይል ላይ መብረቅ የጥቃት ፈጽመዋል። ይህ አማራ ፋኖ ብሔራዊ ኃይል ጎጃም ቀጠናም አንደኛ ክፍለ ጦር የጣናው መብረቁ ብርጌድ በዛሬው እለት የብልጽግና ኃይል የመሸገበት ቦታ ድረስ በመጓዝ ሰርገው በመግባት በሌሊት 12 ሰዓት ወንጀጣ ቀበሌ ላይ ስምንት መከላከያና አንድ ሚሊሻ አባላት የተደመሰሱ ሲሆን በርካቶች ቁስለኛ በማድረግ አሁን ላይ በፓትሮል አስከሬንና ቁስለኛቸው ያመ እየተመላለሱም ይገኛሉ ሲሉም የፋኖ ኃይሎች ገልጸዋል። የብልጽግና ኃይል በደረሰበት ጥቃት የአካባቢውን ማህበረሰብ ፋኖ ሲገባ ለምን አትናገሩም በማለት እየደበደቡት ይገኛሉም አንድ ንጹሐን አርሶ አደርም ገድለውታል ሲሉም የአካባቢው ነዋሪዎች ገልጸውልኛል። ከአማራ ክልል የጦር ግንባር ጋር በተያዘ የመጨረሻው መረጃችንን እናገራቸው። ባለፉት ሳምንታት በመረሃቢት አውራጃ ኮለሽ አካባቢ የፋኖ ኃይሎች ከባድ ድል መቀናጀታቸውን መዘገባችን ይታወሳል። የአገዛዙ የመቶ አንደኛ አየር ወለድ ክፍለ ጦር የሻለቃ ዘመቻ መሪ ከነ ሙሉ ሰራዊቱ መደምሰሱን ከዚህ በፊት አስታውቀን ነበር። እስካሁን የመቶ አንደኛ አየር ወለድ ክፍለ ጦር አንድ ኮረኔል የቅብር ስነ ስርዓት እንዲሁም የመቶ አለቃ መካሄዱን የሚያሳይ ቪዲዮም ደርሶናል። የመቶ አለቃ ዮሐንስ ባቡሌም የቅብር ስነ ስርዓት ነው። የኮረኔሉም የቅብር ስነ ስርዓት በተወለደበት አካባቢ ተፈጽመዋል። በአማራ ክልል እየተደረገ ባለው ውጊያ ብዙ ኮረኔሎች ከውጊያ በኋላ በመደምሰሳቸው በአውሮፕላን ሲጓዙ መክረማቸውን አይረሳም። የብልጽግና ኃይልን የሸዋ ተራሮች አስምጠው እያስቀሩት ነው። የብልጽግና ኃይል ከነበረው ሰላሳ ሁለት ሻለቃ ኮማንዶ መካከል ሰላሳዎቹ በሸዋ ምድር መደምሰሳቸውም ሰሳቸውም የሚታወስ ነው። አሁን የብልጽግና ኃይል ኮማንዶ ሲያልቅበት ነው የአየር ወለድ ይዞ የመጣው። እንግዲህ ከነዚህ መካከል የሆነው የመቶ አንደኛ አየር ወለድ ክፍለ ጦር የሻለቃ ዘመቻ መሪ በዛሬው ዕለት ቀብር ስነስ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

ተገልተውታል። ፕሬዚዳንቱ አክለውም የኦሮሞን ህዝብ የማይወክለው የኦሮሞማው አገዛዝ የኩሽና የሴም ህዝቦችን ግጭት ለዚህ አጀንዳ መጠቀምና ጦርነትን በሰፊው መቀስቀስ ሲሉ የዘረዘሩት ፕሬዚዳንት ኢሳያስ ይህንን ለማሳካት የኢትዮጵያው መንግስት የጦር መሳሪያ ግዢና ወታደራዊ ዝግጅት ላይ እንደሆነም ጠቅሰዋል። ኢሳያስ አፈወርቄ በኢትዮጵያው መንግስት ላይም ከባድ ውንጀላም ሰንዝረዋል። ከተናገሯቸው ንግግሮች መካከል የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት አምስት ዓመታት ያወጁት ጦርነት ምን ያክል ተስፋ እንደቆረጡም ያሳያል የሚለው በበርካታ ኢትዮጵያውያን ዘንድ ተቀባይነትም አግኝቷል። ሌላው ኢሳያስ አፈወርቄ የተናገሩት ንግግር ቀይ ባህርን አሰብን በግድ እንወስዳለን እያሉም ይገኛሉ። ሊያቀርቡ የሚፈልጓቸው ምክንያቶች ናይልና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማም አስተሳሰብ፣ የኩሽና የሴም ግጭት መቀስቀስ ናቸው። ሲሎም የአብይ አህመድን አስተዳደር ግጭት ጠንሳይ ሲሉትም ወርፈውታል። የኢትዮጵያ ህዝብ የራሱን ምርጫ መርጧል፣ ተቃውሞንም ለማጠናከር እየተዘጋጀ ነው ሲሎም ኢሳያስ አፈወርቄ የኢትዮጵያ ህዝብ በአብይ አህመድ ላይ ሊነሳበት ስለመሆኑም ጠቁመዋል። የኦሮሞ ህዝብ በትክክል መወከል የተሳነው የኦሮሞማው አስተሳሰብ በመላው ሀገሪቱ የብሔር ግጭት እያቀጣጠለ ነው ሲሎም የአብይ አህመድን አስተዳደር ፈርጀውታል። በኤርትራና ኢትዮጵያ መካከል የነበረው ተስፋ ሰጪም እንቅስቃሴ ፈርሷል ያሉት ፕሬዚዳንቱም፣ በወቅቱ ለብልጽግና መንግስት ያደረግነውን ድጋፍ ግን አይቆጨንም አይጸጽተንም፣ ሲሉም ተናግረዋል። የኢትዮጵያ ህዝብ ሌላ አገዛዝ የሚታገስበት ሁኔታ እስኪፈጠር ድረስ በተለያዩ መንገዶች ተቃውሞውንም እያሰማ ነው ሲሉም ኢሳያስ አፈወርቄም ተናግረዋል። አሁን ላይ ትኩረታችን ልማትና እድገት ላይ ነው፣ ሀገር ከመመስረት የሚያግደን ምንም ነገር የለም ሲሉም የተናገሩት ኢሳያስ አፈወርቄም ትላንት በነበረው ንግግራቸው በተለያየ አብይ አህመድ መንግስት ላይ አተኩረው እጅጉኑ ትችት ሰንዝረዋል። ይህ በእንዲህ እንዳለም ለኢሳያስ አፈወርቄ ምላሽ ይመስል ጄኔራል አበባው ታደሰ የቀይ ባህር ድንበር ተጋሪ መሆናችን የማይቀር ነው ሲሉ ተናገሩም። ጄኔራል አበባው ታደሰ ዛሬም የዘመቻ መምሪያ ተማሪዎችን ሰብስበው ስለ ቀጠናው፣ ስለ ሀገሪቱ ወቅታዊ ሁኔታ ብዙ ነገሮችን ተናግረዋል። አበባው ታደሰ የቀይ ባህር ተዋሳኝ ሀገር እንደምንሆን መጠራጠር አያስፈልግም ብዙ ህዝብ ይዘን ወደብ የለንም። ከዚህ በኋላ ወደብ ለማግኘት ከቀጠናው ሀገራት ጋር እየሰራን ነው። ወደብ ለማግኘት ስንጥር የሚንጫጩም ጎረቤት ሀገራት አሉ ሲሉም ስም ሳይጠቅሱም ተናግረዋል። ኤርትራንና ሶማሊያን መሆኑ ግን ጥርጣሬም አያስነሳም። አበባው ታደሰም አክለው የውጭ ኃይሎች የውስጥ ባንዳዎችን በመጠቀም ኢትዮጵያን ሊበትኑም እየጣሩ ነው፣ ነገር ግን አይሳካላቸውም ሲሉም ተናግረዋል። መንግስት መሆን የሚቻለው በሀሳብ ነው ሲሉ ፖለቲካ ውስጥ ገብተው ተንትነዋል። ሰሞኑን እንኳን እድሜ ልካችንን ተምረን የላባችንን ገቢም አላገኘንም ተራብን ብለው ሰላማዊ ጥያቄም ሲጠይቁ መልስ የሆነው ፖሊስ አሰማርቶም መደብደብና ማሰር ነው። አበባው ታደሰ ጎረቤት ሀገራት የኢትዮጵያ መሬት መቀራመታቸውንም አላነሱም፣ ዝም ጭጭ ብለዋል። ኤርትራ ዛላምበሳንና አካባቢዋን ወደ ግዛቷ ጠቅልላለች። የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው ገብተውም በርካታ ወረዳዎች እያስተዳደሩ ነው። ሰሞኑን እንኳን በጋምቤላም የደቡብ ሱዳን ታጣቂዎች የፌዴራል ፖሊሶችን ገድለው የኢትዮጵያን ባንዲራም አውርደው የደቡብ ሱዳን ባንዲራን ሰቅለዋል። የጎንደር መሬት አልፋሽካን ሱዳን ወስዳም እያረሰችው ነው። የጅቡቲ መንግስት በአፋር ክልል ገብቶም በድሮን አራት ኢትዮጵያውያንንም ገድሏል። ነገር ግን ጀኔራሉ ስለነዚህ ጉዳዮች አላነሱም። በጀኔራሉ አይን እይታ እነዚህ ጉዳዮች የሀገር ሉዓላዊነት አይጠይቁም አያስነሱም። በመጨረሻም ጅቡቲ አረብ ኤምሬትን ወቀሰች። የጅቡቲው ፕሬዚዳንት የተባበሩት አረብ ኤምሬቶች ቀጠናውን እያተረማመሰች ነው ሲሎም ከሰሱም። ፕሬዚዳንቱ የተባበሩት አረብ ኤምሬቶች በአፍሪካ የምታደርገውን ኢንቨስትመንት ወታደራዊ መስፋፋትን በውስጡ የያዘ ነው ሲሎም ከሰዋል። ፕሬዚዳንት ኦማር ጌልሄም የተባበሩት አረብ ኤምሬት በአፍሪካ የምታደርገው የ110 ቢሊዮን ዶላር ኢንቨስትመንት በኢኮኖሚ ልማት ሽፋን ወታደራዊ መስፋፋትን በውስጡም የያዘ ነው ሲሎም ወቅሰዋል ተናግረዋል። ፕሬዚዳንቱ ሀገሪቷ አካባቢው እንዳይረጋጋም እያደረገች ነውም ብለዋል። ከቅርብ ጊዜ ወዲህ በወደብና ቴሌኮሚኒኬሽን በመሳሰሉም ቁልፍ መሰረተ ልማቶች ላይ የሚታዩ አጋርነቶች ኢኮኖሚያዊ አንድምታ ሳይሆን ያላቸውም ያላቸው የአፍሪካ ሀገራትን ሉዓላዊነት ጥያቄ ውስጥ የሚከቱ ወታደራዊ ኢላማዎችን የያዙ ናቸው ሲሉም ከሰዋል። የጅቡቲው ፕሬዚዳንት በተጨማሪም ከዚህ በፊት የተባበሩት አረብ ኤሚሬቶች በኛ ወደብ ላይ ወታደራዊ ሰፈር ለመገንባት ጠይቃ ጥያቄ ዋን ስላልተቀበልን ትኩረቷን ወደ ጎረቤት ሀገራት አድርገዋለችም፣ ሲሉም ይናገራሉ። ፕሬዚዳንቱ በአካባቢው ኢኮኖሚን ከወታደራዊ ትብብር ጋር የቀየጡ አካሄዶች ስጋት ናቸው ያሉ ሲሆን ሁኔታዎቹ የእኛን ሉዓላዊነት እንዳይሸረሽሩም በትኩረት እንከታተላለን ሲሉም ተናግረዋል። አብይ አህመድ የተባበሩት አረብ ኤምሬቶች ትሮይ ፈረስ እንደሆነም በበርካቶች ይነገርለታል። አድማጭ ተመልካቾች ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በዜናዎቻችን ላይ